አንደኛው መረቡከ ሁለተኛው ወማዲኑከ ሶስተኛው ወመነቢዩከ እነዚህ ሶስት ነጥቦች ናቸው። ሶስቱ ከሶስቱ ነጥቦች አንደኛውን አይተናል። እሱ ምናያየነው? ነው መረቡከ ሐውለ ረቢና ተዓላ የሚያያዙ ነገራቶችን ከኋላ ያው ኢባዳን ለአላህ ሱብሃነሁ ተዓላ ብቻ መሰጠት እንዳለበት መረቡከ ያለው ጌታህ የፈጠረህ የሚያበላህ የሚረዝቅህ ማን ነው ብቻ ሳይሆን የምትገዛውስ ያለውን የዒባዳን ኡሉህያን እንደሚይዝ ጠቅለን ተመልክተናል። ከኋላ ዛሬ ላይ የምናየው ሁለተኛው መሰረታዊ ነጥብ ነው። ሁለተኛው መሰረታዊ ነጥብ ማዕሪፈቱ ዲኒ ልኢስላም፣ አልአስሉ አልሣኒ ሁለተኛው መሰረት፣ እዚያ ማለት አልአስሉ አልሣኒ ሁለተኛው መሰረት ማዕሪፈቱ ዲን እስላም። ዲን እስላም እንመረዳት። አላህ ሱብሃነሁ ወተዓላ ማወቅ፣ በምን አወቅኸው፣ እንደታወቅኸው ኢባዳ ለማን እንገባል፣ በምን አይነት መልኩ እያን እያንዳንዱን ተመልክተናል። ከኋላ ያ አንደኛውን አስል ብቻ ነው ሲያጠነጥን የነበረው እስካሁን ተግባባን አይደል? ሁለተኛው መሰረታዊ ነጥብ ላይ ነው ያለ ነው። ነገራቶችን ኮንሴፕትን በደንብ አድርጋችሁ መረዳት አለባችሁ። ሁለተኛው ነጥብ ማዕሪፈቱ ዲን እስላም ዲን እስላምን አበጥሮ አጠርጥሮ መረዳት ቢልአድላ፣ በመረጃ መረዳት። እስልምና የሚባል እምነት አለ ሶላት የሚሰገድበት ዘካ የሚወጣበት ምናምን ዝም ብለ ሃይላይቱን ብቻ አደለም ማወቅ አለብህ። በደንብ አድርገ መገንዘብ አለብህ። ሶላት አለ አው ሶላት የሚያጠፋው ይሄ ነው፣ ዋጅቡ ይሄ ነው፣ አርካኑ ይሄ ነው፣ መስፈርቶቹ እነዚህ ናቸው። ያለህበት የዕለት ተዕለት ተውሂድን አፍራሽ ነገራቶች እነዚህ ናቸው። ተውሂድ ማለት ይሄ ነው፣ መሰረቱ ይሄ ነው። ነብይ አለይሂ ሰላሁ ሰለም ከቁረይሾች ጋር ሲጋጩ የነበረው በዚህ ነው። ኡሉሁያን ሩቡብያን አስማኡ ሲፋትን በደንብ አድርጋ አበጥረህ ማወቅ አለብን። ዲንን እስላምን መረዳል እንደው እስልምና የሚባል እምነት አለ ብቻ ዝም ብለህ ሃይላይቱን እንዳትመጣው ልዛ አይደለም፣ በደንብ አድርገን ማወቅ ያለብን ነገር ነው ማሪፈቱ ዲን ስላም ዲን ልስላምን መረዳት ብልአድላ በመረጃ በመታገዝአላ በመረጃ በመታገዝ ተናድል በመረጃ በመታገዝ ተንቢሁን አለ እነሁ ላይ ሰውቁት ተቅሊድ ፊ ክ ዲንስላም ላይ ተቅድ የሚባል ነገር ከሌበብ እንድና ያመነው እንደዚ አምናል እኔም እንደሱ ነኝ አይባልም። ተድ ደረቅ ዝም ብለ ደረቅ ከኋላ ኋላ ጅራቱ ነመከተል የለብም። ራስንቻል ማለት ነው። ተናድል ሰገድር ራታቃላችሁ ታቃለ ታውቃለህ። በቃ የዛ አካባቢ አያውቅም ማለት ነው። እንትን ላይ ሌላ ዛፍ ላይ ፓራሳይት ነገር ማለት ነው። ሌላ ነገር ላይ ተቀምጦ በቃ በሌላ ረዳትነት የሚያድግ ማለት ነው። ሌላ ዛፍ ላይ የሚበቅል እጽዋት አለ። እንደዚህ አይነት እጽዋቶች አሉ፣ አረግ። ስለዚህ ዝም ብለህ ተቀጥልህ ተቀጥለህ አይደለም መሄድ አለብህ። እራስህን አቋምህን ቻል። ኩን ሙአሲራን ላተ ኩን ሙአሲራን አለይ የሰውዬ ተጽዕኖ ማረፊያ አትሁን። ራስ ተጽዕኖ ይኖር። በቃ ይሄ የሚገባችሁ ይመስለኛል። በማንኛውም መንሃጅ የሚሆን ምንም ይሆን፣ የሰው ተከታይ፣ የሰው ጅራት አይደለም መሆን ያለበት። ሰው አድናቂ አትሁን። ዲነህ ነው ወቀው። ሰለፍያ መንሃጇን በየሷሐቦችን አካሄድ በራስህ ወቅ። እንትናን እያልክ ማዶ ለማዶ ነአም፣ ሰለፍያ ላይ ጠንካራ የሆኑ ሰዎች፣ አቂዳቸው ላይ ጠንካራ የሆኑ ሰዎች ጥሩ ወንድሞቻችን ናቸው። እናከብራቸዋለን፣ እንወዳቸዋለን። ሚን አጅሊ ሱነቲህ ሱናቸው ሰነት አይደል ከዛ ውጪ ግን የማንም ጅራት መሆን የለብህም። ይሄ በደንብ ከኋላ ጀምረን እየተነጋገርንበት ያለ ነው። ሁሉም ቦታ ላይ ያለው አደጋም ደግሞ ይሄ ነው። አሁን ሁሉም ቦታ ላይ ያለው ለምንድን ነው ብለህ ስትጠይቀው አንተና ብሎንም የሚይዝለ ከሱፍዬ ጋ ይመጣል። ለኢኽዋን ውስጥ ይገባል። ከኢኽዋን እንደምንም መንግገ ታወጣው ለጀመ ይያ ጋ ይገባል። ከጀመ ይያ መንግገ ታወጣው ለሆነ ሰው ላይ ይለጠፋል። ለሆነ ሁልጊዜ ፓራሳይት ጥገኛ በቃ እንደዚህ መሆን የለብህም። ዲንህን በራስህ እወቀው። በቃ ይሄ ነው። ይገባችሁ ይመስለኛል። ተግባባናል። በቃ እኔ ኡስታዝህ እንጂ ሌላ ምንም አይደለሁም። እኔን አይደለም ማየት አለብህ። እኔን አትመልከት። እኔ ብበላሽም በስተካከልም ለራሴ ነው። ብበላሽም እኔ ለአንተ ምንም አይደለሁም። ትመክረኛለህ እንጂ እሱ እንደዚህ አድርጎ አለ ማድረግ አለብኝ የሚባል ነገር አታምጣ። ድንህን ዝም ብለህ እወቅ። እኔ ዲኑ ጋር እንድንተዋወቅ አብረን እንድናውቀው ነው እንጂ እከሌ ብለህ ሰው ላይ አትለጠፍ። በቃ ተቅሊድ የሚባል ነገር የለም። እንደዛ አይነት ነገር አትጠቀሙ። አብዛኛው በተለይ በሴት እህቶቻችን ላይ ታ አሩ ለህም ዘውሃ ባሏ ራሱ መቀመቅ የሚከታታለች ምንድን ነው ባሏ የሆነ እንደው ዲኗ እኮ አይደለም፣ ዲን አይደለም። በቃ እራሷን መቻል አለባት። እንደዚህ እንደዚህ ነው ነው እንደዚህ ነው ብሎ ዝም ብሎ ይለቅባታል። እሷም ትበላሻለ የተከተለ አብዛኛውን ጊዜ ኤኽዋን ስታገባ ኤኽዋን፣ አህባሽ ስታገባ አህባሽ። የሆነ ነገር ከመጣ እሱ ነው የምትሆነው። በቃ እንደዚህ መሆን የለበትም። ዲናችንን በራሳችን እኮ በራሳችን ብናቀው ሴትናውን ትተው ትሄዳለች። እንደ ሱናህ ላይ እንደዚህ እንደዚህ እንደዚህ አይነት እንከን ካለብህ ይሄ ችግር ካለብህ አንተ ጋር አልኖር። ግን መጥቶ ያሳምናታል። ይሄው ይሄ እንደዚህ ነው። አብዛኛው ጊዜ ደካሞች ስለሆኑ ሴቶች እህቶቻችን ብዙ ጊዜ ድክመት አለባቸው። ናቅ ሰው ተላቅልም አለ ረሱል አለይሂ ሰላሁ ዐለይሂ ወሰለም ናቸው ያሉት። እኔ በደንብ እህቶች ስለሆናቸው ነግራቸዋለሁ። ሰው ተጽኖ ያሳድርባችሁ ባልም ይሁን ሱና ላይ እስካለ ድረስ መንሐጅ እስከ ተስተካከለ ድረስ እንጂ አለበለዚያ ወንድነቱ እናንተን የሚራታችሁ ከሆነ እምነት አይደለም። ብዙ ጊዜ የሚያስገድው ብዙ ሴቶች የሚወድቁት በዚህ ነው። በዚህ ነው። እዚህ ላይ ማን መስጂድ እርሻ ላይ ሰብል ባለ አቀራ ያቀራ ነበረ እና ወደ አርባ ሴቶች ምናምን ነገር ተሰብስበዋል። ጀምዕይና እህዋ እንትን ሀዳድያ የሚባል ነገር ሲነሳ አንድ ሴት ስትቀር ጥርግ ብለው ወጡ። ምን ሲነሳ ማለት ነው? መስአለው ሲነሳ የሆነ መስአለ ነገር ሲነሳ፣ ምን እንደተባለ ራሱ አያውቁም እኮ ዝም ብለው እነሱ ጀምዕይና ሀዳድያ የሚባል ነገር ዝም ብለው ነው የሚሰሙት። ወይ ካጎቷ ላይ ትሰማለች፣ ወይ ከወንድሟ ትሰማለች፣ ወይ ከባሏ ትሰማለች። ምን የምታውቀው ነገር የለም። አጃቢ ነገር ናት። ራሷን አትችልም። አንብባ መረዳት አትችልም። እንደዛ አይነት እኮ ሀዳድዮች መጡ ምናምን ነገር ሲሏቸው ጥርግ ብለው ወጡ። ጠንካሮች ልጆችም የሚባሉ ነበሩ ውስጥ ላይ። አሁን ግማሾቹ ጅም እያግብተዋል፣ የዚሁ ሰፈር የእርሻ ሰብል ልጆች ጅም እያግብተው ተበላሽዋሉ። ድሮ ባሌ ጀለብያ ካልለበሰ እኔ እሱ ጋር አልኖርም ትል ነበር። አሁን

እሱና ላይ ግን ኤኸዋን አግብታ መጀመሪያ ኤኸዋን ስር መግባት የለባትም። አንድ ሴት መጀመሪያ ጀምዕዬ ስር መግባት የለባትም። ማን ነው ይሄ ሰው? ምንድነው መነሃጁ? እንዴት ነው? ማጥናት አለባት። አላህ ስብሀነሁ ወተዓላ። እኔ ከገባ በኋላ ቀይረዋለሁ። አትቀይርም። ቀይራሴ፣ የቀየረው ሰው አልሰማንም። ብዙ ጊዜ ሴቶች በተጽዕኖ ስር እንደዛ አትሆኑ፣ እንደዚያ ዓይነት ነገር አትሆኑ። ለዚህ ነው ቢልአድላ፣ በመረጃ እንረዳ፣ የምንረዳውን ነገር በማስረጃ አብዛኛው አብዛኛው ደግሞ ሴቶች ምን አይነት እንትን አላቸው። አሁን እዚህ እንትኑ ላይ ሰደበን ምናምን ነገር ብለው የሆነ ቆርጦ የላኩት ምና ድምጽ ነበረ። ሴቶችን ይሳደባል ምናምን ብረድስት ብሎናል። ብረድስት ሳት ላይ ሲወጣ ቸስ ይላል። ከሳት ሲወርድ ይቀዘቀዛል። እኛና እና ይሰደበን ምናምን ብለው ጀምዮች ያራግቡላቸዋል። ይሄንንም የሚያደርጓቸው ለምንድን ነው? እኔ እንድጠነከሩ ነው። የሴትን የማንም ክብር ለመንካት አይደለም። እንድትጠነከረው እራስሽን ቻይ። በቃ ሰው አያወዛው እዚህ ስታገቤ አሽ ስታገቤ አሽ እኽዋን ስታገባ፣ እኽዋን ጥሩ ልጅ አልካት ኒቃብ ልባሽ ጥሩ ናት የምትላት ኒቃቧን መጀመሪያ ፉል ኒቃብ ትለብስ ነበር። እኽዋን ስታገባ ባለመነጽሩ ኒቃብ ትለብስላለች፣ አይኗን ማውጣት ትጀምራለች። ስትል ስትል እየተንሸራተተች እታች ትወርዳለች። በጣም አደጋ ነው። ስለዚህ ሴቶቻችን ቅርዐት ላይ ጠንክረው መናሃጃቸውን በደንብ ከተረዱ ማንም ሆን ማን ባሏም ሆን ምንም ይምጣ አትደራደርም። በሱናለ እደዛ ብሎ ነገር አይሰራ

እስልምና ማለት ነው። ወልበረአቱ መንጻት፣ መጽዳት ነው። ሚነሽር ከሽርክ ፍንትው ብሎ ጽድት ማለት ነው። ከሽርክና ወአህሊ ከሽርክ ሰዎች ይህ መልእክት አለበት። ከሽርክም ከሽርክም ሰዎች መጽዳት ባይሆን ደዕዋ እናድርግላቸው ማለት አይደለም። ከኋላ ተመልክተናል፣ ይሄንን አይተናል። ይሄን በደምብ አድርገን ብዙ ነጥቦችን ወደ ስድስት ነው ሰባት ነጥብ አይተናል። ከኩፋሮች ጋር ያለን አላቃ ተጓብተናል። ስለዚህ ደግሞ ሰውን ሰውን ስጠላ ስራውን ጥላ እንጂ ሰው የውን፣ አትጥላ። ለምን ትጠላዋለህ? ሰው ሰው ነው። ሰው እንድትጠላለ ይላል። ዳይም እኮ ነው እንደዛ የሚል የኢማሙ ሻፊዒን ቀውል ያመጣሉ። ደግሞ ኢማሙ ሻፊዒ ደረሳቸው እንደዚህ ብሏቸው ምናምን እያሉ የሚያወሩት አለ። ሙንከር የሆነ አፈር ነው ያን ሙንከር አፈር እያመጡ ዝም ብለው ቂሷንም የሚጠቀጠቁባቸው ሰውን አትጥላ፣ ሰው እኮ ሰው መጥላት የለበትም ይሄ አሁን ተራውን ህዝብ ያሳምነዋል። ከሸሪአውን ከሸሪዓውን አይደለም እያስረዷቸው ያለው ይሄ ማህበራዊ ህይወትም ሶሻል ላይፍ የሚሉትን ነገር ሲያስረዷቸው፣ በዚህ ይሄ የገባው ነው አየ ለህብረተሰቡ አንድነት ለህብረተሰቡ ፍቅር የሚሳሳ ሰው ነው ብሎ ነው የሚረዳቸው። በዚህ ግንዛቤ ነው ሰውን ያሾቁብን ተጓባን አይደል? ሰውን አትጥላ ይላል። ሙብተዲዕ ከሆነ በደንብ አርገህ መራቅ አለበት። አንድ ከሊማ መስማት አይፈቀድም ከሱ ተጓባን አይደል? እንደው ሐውለ አልቂራ መሐመድ ብኑ ሲሪን ደግሜ ደጋግሜ ተናግሬሃለሁ። መሐመድ ብኑ ሲሪን ይሄ ታላቅ ታቢዒ ዓሊም ኢማም የሆነ ይሄ ታላቅ ኢማም

መጥራት ሆ ይህ ዲን ልእስላም ሠላቱ መራቲበ ይህ ዲን ማለት ነው። ዲን ሠላቱ መራቲበ ማእዘናት ሶስት መሰረታዊ ነገራቶች አሉት። ሶስት ደረጃ እርከኖች አሉት። ምን ዲን ማለት ነው? ሃይማኖት የሚለው ነገር ተግባባን። ሃይማኖት የሚለው ነገር ማለት ነው።

ይኸው ስሙ ይችመትን በደንብ ከያዛችሁ በኋላ ከሽርክና ከሽርክ ሰዎች መጽዳት ላለው ማስረጃ ቀድ ካነት ለኩም በእርግጥ ለናንተ ሆነችላቸው እስወቱን ሐሰና መልካም አርአያ ፊ ኢብራሂመ በኢብራሂምና ወለዚነ መአ ከኢብራሂም ጋር ባሉት ባመኑት ማለት ነው። በእነሱ ጥሩ ሞድል ተደረገላችሁ። እነሱን ተከተሏቸው። የተቃሉ ሌቀውን ላቀው ይህም ለሕዝባቸው ያሉትን እና ቡረአኡ እኛ ንጹህንን የጸዳንን

ከዛሌክ ኳንያ ትመክረው ትዘክረው ታስታውሰውና፣ እምቢ ይላል አንተ ላይ ተጽዕኖ ለማሳደር ሩጫ ሲያደርግ ካየኸው አነበሪኡ ሚንከ ወሚአከስተሁ ልቢድ የተከተል ከሆን ቢድዓ አንተንም አላቅህም። በቃ ተወኝ አለቀ። ራስህን ማግለል ምክንያቱም ኩርፊያ የሚባል ነገር እ ሁለት ጥቅም አለው። አንደኛ እሱ እንዲመከርበት ነው። ሁለተኛ ራስህን ለማዳን ነው። እ አልመከርም ካለ ራስህን ታድንበታለህ ማግለል የሚባል ነገር ተቀበናን እዚህ ላይ ጠንካራ ብንኖሩ ህዝባችን ጠንካራ በሆነ እንዴት ያኮርፋሉ ያኮርፋል ይኮርፋሉ ምናምን ምናምን ይሉና ያንተን ስም ያጠፋሉ። እነሱ ከሱፍዩም ጋር ከአህባሹም ጋር ከምኑም ጋር ሲል ከሰከሱ አብረው ሲቅሙ ነው የሚውሉት። አሁን ማ ጀምዒዮች ደሞ ከኢኽዋን ጋር ሲተሻሹ አብረው ነው የሚውሉት። ጀምዒዮች ያው ኢኽዋን በቃ ኢኽዋን እንደው መሰረ ኢኽዋኖች ማለት እነሱ ናቸው መሰረ ኢኽዋን ኢኽዋን ጀምዒዮች ኢኽዋን ይሉ እንደው በኩል ማዕና ለከሊማ ኢኽዋኖች ናቸው እነሱ በኩል ማዕና ለከሊማ እንደው ማዕና ባስጠቀመችው ሁሉ ገልጻቸዋል። ሆም ኢኽዋን ይሉ

ሱሩርያ የሚባሉት ደግሞ ጀምዕዮቹ ናቸው። አብዛኞቹ እነሱ ናቸው እንዳለ መውሃም ሱሩ ዜኑ ለአቢድን የመሰረታቸው ማለት ነው። ምክንያቱም ምን ይላሉ? እኛ መንሃጁና አቂደቱና አቂደቱስ ሰለፍያ ወመንሃጁና መንሃጁና አስርያ የሚል እኮ ነው። ቃዕዳ አወጣላቸው አቂዳችን የሰለፎች ነው ይላሉ። አቂዳችን የሰለፎች እኛ ሰለፍዮች ነን ይላሉ። ሰለፍያ ሰለፍያ፣ ወሰጥያ ወሰጥያ ይሏል። ለዚህ ነው ወመንሃጁና መንሃጁና አስርያ ብለው በዚህ ነው በጀምዕያዋ ላይ የሄዱት ዲሞክራሲን ተከትለው ማለት ነው።

አንዱ ከሌላው ደረጃው ላይ የወጣ ነው ሶስት መራቲቦች አሉ ምን ምን አልእስላሙ አንድ በሉ ወልኢማን ሁለት ወልኢህሳን ሶስት እነዚህ ሶስት መራቲቦች አሉት ዲን ዲን እምነት እስልምና እምነት የሚባለው ነገር ሶስት መሰረታዊ ነገራቶች ሶስት ደረጃ እርከኖች አሉት።

ይህን ምክር ይህንን ነገሩት። ሶስቱ መሰረታዊ ነጥቦች ነገሩት። ስለቅያማም የተወሰነ ነገር ጠየቃቸው። ስለምልክቷ ነገሩት። መጨረሻ ላይ ሄደ። የተወሰነ ጊዜ ካሳለፍን በኋላ ይላል ዑመር ኢብኑ አልኸጣብ ነብይ አለይሂ ሰላተ ሰለም ከለታ አንድ ቀን ጠየቁኝ፣ ያ ሰው ባለፈው የጠየቀን ጥያቄ ምክንያቱም ጅብሪል ነበር መጥቶ የጠየቃቸው እና ሱሐባው ሁሉ እያዳመጠ ነው ጥያቄ የጠየቀው እና ነቢ አለይሂ ሰላተ ሰለም አውቃችሁታል እንደ አላህ ወረሱሉ አዕለም

ስለ ኢሕሳን አስተምረውታል። ይህንን ጥቅሉን በአንድ ላይ መላእክተኛው ምን አሉት? ዲን ብለው ሰየሙ። ለዚህ ነው መራቲቡ ዲን ስንት ነው ከተባላቸው፣ ተላታ ትላላቸው። ምን ምን? አልእስላሙ ወልኢማኑ ወልኢሕሳን። እነዚህን ቅደም ተከተሉን ጠብቀን እናያለን እንሻላ። ግልጽ ነው አይደል? እነዚህ ቅደም ተከተላቸውን ጠብቀን እንመለከታለን ማለት ነው። ቅደም ተከተሉን ጠብቀን እናያለን። አሁን ይላቱ ነው ነካነው አልመርተበት ኡላ

አለ እንዴ? እዚህ ላይ አንዲስ ሆለ ብቻ እዚህ ላይ ትንሽ ነው ስታጭ ወይ ለቀራተና አመጣላችኋለሁ። ይሄ እናንተም ይመጣል። አዎ ቡኒየል ኢስላሙ እንተን ብኑ ተናግረዋል ነቢዩ ዐለይሂ ወሰላም። ቡኒየል ኢስላሙ ዓላ ኸምሲን፣ በአምስት ተመስርቷል አሉ ሐዲስ ማስረጃው ማለት ነው። አርካኑል ኢስላሚ አምስት ለመሆናቸው ማስረጃው ማስረጃው እዩ እና ዝ መጣላችሁ